የ የፕሮግራማችን ተከታታዮች ዘወትር በየ ሳምንቱ በዚህ ሰዓት ወደ እናንተ ብቅ የሚለው ክያሾ ጀምሯል። የባለፉት ሳምንታት ፕሮግራማችንን ተከታትላችሁ ሀሳባችሁን፣ ምክራችሁን ስላካፈላችሁን እጅግ በጣም እናመሰግናለን። የዚህንም ሳምንት ፕሮግራም ተከታትላችሁ ስክሪኑ ላይ ባለው የስልክ አድራሻ በአጭር የጽሁፍ መልእክት ሀሳባችሁን፣ ምክራችሁ ልታካፍሉን ትችላላችሁ። ዛሬ እንግዳ አርጌ ጋብዝኩላችሁ ሬቨረንድ ተመስገን ፍስሃዬ ነው። ሬቨረንድ ተመስገን በተለያዩ አለሞች ላይ እንዲሁም በተለይ ደግሞ ጠንካራ ለወንጌል ምቹ ያልሆኑ ቦታዎች ላይ በመንቀሳቀስ ቤተክርስቲያን በመትከል የሚታወቅ በጣም የተወደደ ወንድማችን ነው። ከእሱ ጋር ቆንጆ ቆይታ እናደርጋለን። አብራቸ ዌልካም ሬቨረንድ ብሎኛል ግዴ ስለሆንክ ዛሬ ትማግፋ ሰሞኑን ገና መግባትህ ነው። ለተለያዩ አገልግሎቶች ና እያየው ነበረ ይዞርክባቸውን አንዳንድ ቦታዎች ምን ያህል ሀገሮችን ዞርሃል? በወንጌል ምን ያህል የሚባለው መግለጽ እንኳን ባልችል ግን ብዙ አገሮች በአመት አት ሊስት 30 እስከ 40 ሀገር ይሄዳለሁ በአመት። እንደ ኦልሞስት እንደ ፓይለቶች እና የአየር መንገድ ክሩዝ ከመሆኑ ኦልሞስት ታውቀናል፣ በተለይ ከኢትዮጵያ ኤርላይንስ ጋር ያ ፎር ዘ ላስት ኢየር ኤንድ ሃፍ ቱ ኢየር አካባቢ ። ኢቲ ጋራ ነበር እና በቀደም ታም ሲሄድ፣ ከዚህ እርስዎ ብዙ አገር እየሄዱ ናቸው። ኦልሞስት ኮ ወደ ሰላሳ ሁለት አገር አካባቢ ሄዱ ምናምን አሉኝ። ከጃንዋሪ እስከ አሁን ድረስ አካባቢ ባለው ማለት ነው። በጣም ይደንቅ ነው። የሁሉ ለወንጌል የሚካሄድ ጉዞ ነው። አንዳንድ ጊዜ እኛ የምናስባቸው የምንፈራቸው ወይም የምናያቸው ነገሮች አሉ። የባህል ልዩነቶች ማለት እኛ ያለን ባህል አለ፣ አንተ ያደግክበት ባህል አለ። ረጅም አመት ደግሞ የኖርክባቸው ኤሪያዎች አሉ የተለያዩ የባህል ልዩነቶቹ እንዴት ነው? አዎ፣ ብዙ ወደ ኋላ ትንሽ ልመልስህና፣ በተለይ ማይ ቨሪ ያንግ ኤጅ ከዚህ ወደ አረብ ሀገር ሲሄድ ህዝቡ በሙሉ የማየው ጀለቢያ ለብሶ ነው፣ ነጭ ለብሶ እና ደነገጥኩ። ከዛ ባሻገር ደግሞ የምግብ አበላል አይነቶችም ደግሞ እኛ እንጀራ እንለዋለን እነሱ ደግሞ ኪስራ ይሉታል። እና እኛ ወጥ የሆነ ደረቅ ያለ ነገር ነው። የእነሱ ግን ምርጌጋ የሚባል እንትን አለና ልክ እንደዚህ እንትን ስትለው እንትን ሊል አይችልም። እና እንደዚህ ከእንጀራው ጋራ እንትን ያደርጋል። ከዛ በኋላ ወደዚህ እንደዚህ ይወጣል። እና ያንን ነገር ደግሞ ኤክስፐርት መሆን አለብህ። ልክ እንደዚህ እንትን ያደርግና ከዛ በኋላ እንደዚህ ነው። እና እጆችህን በሙሉ ማለት እና ያንን ለነበረ አንድ ባህሉ ለእኔ ካልቸራል እንትን የነበረው ባህላቸው ደግሞ የነሱ እትፈደል የሚል ነው። ዌልካም ናብላ ና ጠጣ የሚል የባህል የአረብ ባህል አላቸው እና በጣም የማደንቀው ባህል አለ፣ በጣም ደስ ይላል። ከዞርክባቸው ሀገሮች የተለየ የተመገብከው ነገር አለ ማለት? ይሄ እኛ ከለመድ ነው የምግብ ስርዓት ውጭ በጣም በጣም አንድ ጊዜ ላቲን አሜሪካ ነው። ይህ እንግዲህ ኖርዝ አሜሪካ ከሄድን በኋላ ግራጁዌቲንግ ካሌጅን አዘሚሽን ቲም ነን ሂደናል። ከዛ በኋላ ደግሞ ለብቻ የሄድኩትና ፔሩ ሊማ ውስጥ ከዛና ወደ ባለ ሀገር አይነትና ትልቅ ኮንፍራንስ ተዘጋጅቶ እዛ የክብር እንግዳ ተብሎ የትልቅ ዛፍ ውስጥ የሚገኙ ትሎች አሉ። እና ከነዛ ትል ወጥቶ አለ እስካሁን ድረስ በዶክሜንቴ ውስጥ አለና፣ እንደ ባርቢኪዩ አድርገው እንደ በብረት ውስጥ ገብተው እንደዚህ፣ ደግሞ እዛው ለዛው ነው እያየው እና እነሱም ደግሞ ላይቭ የነበሩ ናቸው። እዛው እያሉ የሆነ ስም እንትን ድምፅ እያሰሙ እየተተኮሰ አይነት ነገር ጥፍጥሽ እንትን ያሉ እና በኋላ ያን መመገብ ግን ነው የክብር እንግዳችን ተብሎ በላሁኝ። ከእኔ ጋር ቲሞች ነበሩ አብረኝ የሄዱ የእኔ ኮንፈረንስ ኦርጋናይዘርም ነበር። እና በኋላ ይሄ ያው ምግብ ከበላ በኋላ እንትን የምታደርገ ኋላ የለም ሴንሰር እንትን የምታደርገውን እሱ አመጣ እና ምላሱ ውስጥ አስገብተው ምክንያቱም በዛም በእነሱ ፊት እምቢ ለማለት አይቻልም። ከኮንፍራንስ በኋላ ነው እየቀረበ ያለው እየቀረበ ያለው ትልቅ እንግዳዎች ተብለን ነው እንግዲህ በአገሪቱ፣ በምድሪቷ በተለይ የኔም ደግሞ ትንሽ ለየት ያለ ደል መሬን ነው ይባላል በነሱ ወይም ደግሞ ጥቁር ደል ነግሪቶ በአገራችን መጣ መሬትን አቋርጦ እግዚአብሔር ልኮት ካልሆነ በስተቀር እንዴት ሊመጣ ይችላል ተብሎ፣ በትልቅ በየክብር እንግዳ ሁኜ የክብር እንግዳ ያንን በጣም ኤክስፔንሲቭ ምግብ ነው። ስለዚህ ዋን ኦፍ ማይ ቻለንጅ የምለውን ያንን አይነት ምግብ ከዛ በኋላ እንቁራር በልቼ አውቃለሁ። ወደ በኋላ እንዳለ ደግሞ ልክ እንደኛ፣ አዎ የሴት ልጅ በጣም ባለሙያ ናት ከተባለች አስራ ሁለት ዶሮ እንደሚሰራ እና ከነ እንቁራል ፓርት ኦፍ እንደሚቀርብ እዛ ደግሞ እንቁራሪት ሆና ከነ አይኗ ከነ እግሮችዋ መምጣት አለባት እና ያንን ከተበላሸ የእሷ ባለሙያ አይደለችም። እና የእንቁራሪት አይኑ አለ እግሮቹ አለ፣ ውስጥ ግን ስታፍን አለ ራይዝ፣ የተለያየ አይነት ክፍሎችን አሉ። ስለዚህ ኖ ይገ ዩዝዶድ ነ ትንሽ ደፋ እያደረግህ እያለመድክ እያጣጣምክ እንትን ታደርጋለህ። እኔ ስትናገር አንድ አራት አምስት ቋንቋዎችን ሰምቻ አቃለሁ። ምን ያህል ቋንቋዎች ትናገራለህ? አት ሊስት ያው አይ ዶንት ኖው በጣም ፐርፌክት ባይሆን እናገራለሁ። አንዳንድ ቋንቋዎች ምን ያህል ጠቅመውሃል? በተለይ አረብኛ ፍሉንት ነህ? ያ ፍሉንት ለማለት አይቻልም፣ ግን አትሊስት ሰላም ዓለይኩም ማለት እችላለሁ። ትንሽ መግባባት ማውራት። ምን ያህል ጠቅመውሃል? እንግበጣም ህዝብ በጣም ስለምወደው በጣም ምልህ ደግሞ የማንም ሰው ራሱ ወደኛ ሰው መጥቶ አንድ ሌላ ውጭ የሆነ ሰው ሲናገር በአማርኛ ደና ዋላችሁ ወይ ብሎ መናገር ሲጀምር የሆነ የመከፈት እንትን አለው። ስለዚህ የእኛ ደግሞ የኔም ውስጤንም ለሰውን እግዚአብሔር እንዲያቅ ስለሆነ ያንን ነገሮችን በጣም ይጠቅማል። በብዙ በብዙ ራሱ ስፓኒሽ ስትናገር ወደ አገራቸው አሱናምብረ ክሪስቶ ቪቬ ስትላቸው ዮታቤን ደልመሬኖ ሚማማ ድልበሬ ኩርዛና ሚፓፓ ደሎ ዘለካራ ብዬ በቃ እናገራለሁ። ነው የመሰለኝ ምን ምን ክብል ለኢየሱስ ይሁን ብዬ ነው የሚጀምረው። ኮንፈረንሶች ትላለህ ክርስቲያኖችን ሃያ ሺህ እስቴዲየም እስከ ሠላሳ ሺህ ህዝብ ያለበት ልክ በእነሱ ቋንቋ ስናገር በቃ ፍጨቱ አትበል ምኑ አትበል ከኳስ ጨዋታ ምንትነ ራሱ በቃ ጎል ይላሉ። በሌላ ሀገር እኛ አሜን እንደምንለው እነሱ ደግሞ ጎል፣ ያ ቪቫ ጎል ምናምን ይላሉ። ይሄ እኮ በጣም ከባድ ነው፣ ካለመሞከርና ካለመድከም። አንተ ብዙ አሁን ለምሳሌ ላቲን አሜሪካ አካባቢ በደንብ ትሰራለህ፣ በደንብ ከባድ የሚባሉ ለወንጌል ዝግ የሆኑ ኤሪያዎች ላይ ሁሉ አንዳንዶቹ ስሰማ ህይወትህን ራሱ የሚጠይቁ አካባቢዎች ናቸውና ስለ ወንጌል እንቅስቃሴ ትንሽ እንድናወራ አስቤ ነው። እኛ ጋር አሁን ብዙ ትመላለሳለህ፣ ታይዛለህ፣ የኢትዮጵያን ቤተክርስቲያን ብዙ የማየት እድል አለ ብዬ ስለማስብ ነውና የወንጌል እንቅስቃሴያችን እንዴት ታዋለ? ጥሩ ነን ያለ ነው? እያደግን ነው ማለት ይቻላል ወይስ ባንተ እይታ እንዴ ነው? አዎ እንትኑ እያደገ ለማለት ይቻላል፣ ግን ከላቲን አሜሪካ ጋር አስተዋወዳድሮ እዛ ያለውን እንቅስቃሴ ኦፍኮርስ ላቲን አሜሪካ የነበርኩባቸውን አገልግሎቶች በተለይ ቻፓ የሚባል ወደ ዋተማላ ቦርደር የሜክሲኮ ፕሪዶሚኔቲንግ ካቶሊክ ናቸውና ኤቫንጀሊካል ቸርች ሲሄድ ዩር ና ዌልካም እና አስታውሳለሁ፣ አንድ ጊዜ አንድ የሆነ ስታዲየም ላይ እያገለገልኩ ሻርፕ ሹተር ነው እና አስራ ስምንት ሰዎች የገደለ ነው። ቨሪ ኤክስፐርት ነው እና ለሶስት ቀን እየተመላለሰ ያየኛል። ብዙ ተአምራቾች ሲሆኑ በእንደዛ አይነት ቻለንጅ ያለባቸውን በዛ ክርስቲያን እያገለገልኩ ሰዎች ዋ ይላሉ። ለካ ኢየሱስ ከኔ በስተጀርባ አይን ያላየሁትም በስተጀርባ ግን የኢየሱስ እንደዚህ በቃ አይቶታል። ሰዎች እና ህዝቡ በቃ ከዛ በኋላ ብዙ ሰዎች ተፈወሱ፣ ብዙ ሰዎች ወደ ጌታ መጡ። እና ሰውየው በአእምሮ ኦፍኮርስ፣ በብዙ ተከፍሎ ነው የመጣው። ምክንያቱም ድራግ ዲለሮች ናቸው። መንግስት ከኛ ጋር ነው፣ መንግስት ይጠብቀናል፣ ቃጤርን ፕሮቴክሽን ቦዲጋርዶች፣ እንትን እንትን ማለት ግን፣ ያ ሰው ግን ተከፍሎ የመጣ ነው። በድራግ ዲለሮችን ሶክቴሎች የሚባሉና በቃ እሱን ከገደልከው ምክንያቱም ይህ ፕላስቶችን ለውጥ ስላለ ስለ ለውጥ ስላለ ድራግ ዲለሮችም ደግሞ ወደ ጌታም ይመጣሉ። ስለዚህ የእነሱ ገበያ እየቀነሰ ነው። እንግዲህ ስለዚህ ያው እያንዳንዱ ኢንላይፍ የራሱ ሩጫ አሉ አይደለም። እና ያ ሰውዬ ግን ማድረሳው ሶስት ቀን ትመላለስኳል ና በስተጀርባ ነው የምወጣው። ልክ አገልግዬ ስወጣ አሉ ከእኔ ጋራ ከኔም ከምዬ ስም ጋራ የሄድ የኔ ቲሞችም አሉ እና በመካከል ሁኜ ነው እና ልክ አየሁትና ውስጤ ልገልጸው የማልችል ከምፓሽን ውስጥ ይገባና ሂጄ እንዳቅፈው ውስጥ የተሰማ ሌሎቹም ነበሩ ብዙ። ግን ፎር ሳምቲንግ የእሱ እንትን ሲረስ መሆኑን እንትን መሆኑንና ኪሪሲቲ ብዬ ነው ያሰብኩት። ኔ ለካ እሱ ይወዘን ሌላ እና ሂጄ ገና ሳቅፈው አጋንንት ወደቀና በኋላ ድራይቭ አውት ዲመን በኋላ ሲነሳ ከነሽጉጡ ነው። ለምንድን ነው ምናም ስሎ 3 ቀን ተመላልሻለሁ እና ይሄ ሰውዬ ይሄ እንዴት አድርጌ ገድለዋለሁ። ይሄን ተአምርት እያየው ደግሞም አገርን አቋርጦ ከአፍሪካ የሚባለውን አገር አፍሪካ የሚባለውን ከነዝምባችን ዳርክ ኮንቲኔንት ድሃ ደሞ ብሎም ደሞ ኢትዮጵያ እና ከዛ ምድር መጥቶ እኛን እግዚአብሔር እያለ ነውና በቃ አልቻልኩም አለ። ግን አየህ እግዚአብሔር እራያና ፍቅር እድሜ እንዲጨምር ስለፈለገ እግዚአብሔር ነው እና ቻፓ የሚባል ቦታ ስፍራ ነው እና ማረሳው ብዙ ቻለንጆች አሉ እና አሁን ግን ያን ነገር ተሰብሮ በዛን ጊዜ የነበረው እንግዲህ ባት ኒል ባት 18 አካባቢ አመት አካባቢ ነው። አሁን ግን ያኔ ባት 7 8 ነበረ። አሁን ግን ወደ 25ና 30 ፐርሰንት ይደዋል። በዚህ ዕድሜ ፋስት ግሮውን ነው። በእኛ እንኳን አሁን ጁን አካባቢ ነበርኩ እና ወደ አስራ ሁለት ቸርቾች በአንድ አመት ተኩል ተጨምሮ ቆይን። ከሁለት መቶ ላቲን አሜሪካና ሴንትራል አሜሪካና ኖርዝ አሜሪካ ካሉ እና በጣም እግዚአብሔር እንዲያው አንዳንዶቹ ጊዜ ስለሌለኝ ወደዚህ መጥቶ ነው ኦርዲን ያደረግኳቸው እና ተመልሶ ሂደው አንዳንድ ቸርች እስከ ሰባት መቶ አንድ ቸርችማ በቀን በእሁድ ቀን ብቻ ሶስት ሰርቪስ አለው እች አምስት መቶ ሰባት መቶ ያለበት የሚሰበሰብ እና ወደ አንድ ሺህ አምስት መቶ ሜምበር ያለው ነው። ስለዚህ እግዚአብሔር እዛ ላቲን አሜሪካ ያለው ሙቭመንት ደግሞ ይሄ ሚራክል ሲናገር ከአፋቸው ጋራ የእግዚአብሔር አብሮ ይሰራል ጀኒዮን ዝም ብሎ እንትን ሳይሆን ያ ህዝብ ደግሞ ወይም በድራግ እና በአልኮል እና በዝሙት ዓይነት ውስጥ ስላለ መቅጣት ደፍጋት ቱደይ ለዛ ነገ የሚባል ነገር የለባቸውና፣ ደጀስት እንትን ያደርጋሉ ህይወታቸውና ወደ እግዚአብሔር ሲመጡ ደግሞ ልክ እንደዚያ ተሰጥተው ነው የሚሞቱ። እዛ ያለውን የእግዚአብሔር እጅና ሙቭመንትና በየቀኑ ፍለድ የሚያደርገው ወደ እግዚአብሔር መንግስት እንትን ሊል አይችልም። ከኢትዮጵያ ጋር ያለውን እንቅስቃሴ ስታየው እንትን ሊሆን አይችልም። አሁን ምልህ አሁን ስትነግረኝ እዛ ጋር እንግዲህ በአጭር አመት ውስጥ ይህን ያህል ለውጥ ከተገኘ ማለት ነው። ይህን ያህል ደግሞ የእግዚአብሔር እጅ ካለ እኛ አካባቢ ቻሌንጃችን ምን ሊሆን ይችላል ብለህ ታስባለ? ማለት አሁን የኢትዮጵያ ቤተክርስቲያን ካይሀት ታሪክ የሚያወሩ ሰዎች አንዳንዶች ከሐዋርያት ስራ የሚነሱ አሉ። አንዳንዶች ከመቶ ዓመት የሚሉ ሰዎች አሉ። እንደዚህ የተለያየ አነሳስ የሚነሱ አሉ እና ይህን ያህል ዓመት እድሜ ያላት ቤተክርስቲያን ናት እና እንዲህ በጣም ላንገፋ የቻልንበት የምትለው ነጥብ ካለ ይህን ኦፍኮርስ መልስ እንኳን ብዙ አዋቂዎችና ብዙ የተማሩ በዚህ ኤሪያ ደግሞ ያጠኑ ሰዎች ብዙ አባቶች አሉ። ግን እኔ እኔ እንደሚመስለኝ የየራሱ እንትን አለው መጽሐፍ ቅዱሳው በአራተኛው ክፍለ ዘመን እንደገባ ይናገራል። ከዛ በኋላም ደግሞ በደቂቅ እስጢፋኖስ ጀምሮ የክሉትር በፊት መቶ ዓመት በፊት እንደነበረ ራሱ በጸጋ መዳን እንዳለ በእምነት መዳን መጽሐፍ ቅዱስ ብቻ እንደሆነ እንቅስቃሴ እንደነበረ እንግዲህ አስቦ ክሉትር በኋላ ነው፣ ክሉትር በፊት ነው፣ ሀንድ ርስ ነው እና ከዛን ቀጥሎ ጀምሮ ከዋርያ ምስራት ጀምሮ ውጭዝ እውነት ነው እና በኋላም ደግሞ ብዙ ሚሽነሪዎች መጥቶ በተለይ በደቡብ አካባቢ ሕይወታቸው ያጡና እዛም የቀሩ መቃብራችን አጥንቶቻችን ለዚህ ምድር ለዚህ አገር ብለው የማውቃቸው ሚሽነሪዎች አሜሪካንም ወደ ደቡብ አካባቢ የሰጡ ሕይወታቸው አሉ እና እነሱንም ብዙ አፕሪሼት ማድረግ እፈልጋለሁ። ልክ እንደእነሱ እንደመጡ ወደ እኛ አገር እኛም ደግሞ ወደ ሌላ አገር የመሄድ ምክንያቱም በቃ የታጠረን የኢትዮጵያ ራሱ ካልቸራችን ይመስለኛል ምግባችን እርስ በራሳችን ነው። ስለዚህ ወጣ ያለውን አንሄድም። ስለዚህ እሱ ነው እንግዲህ ከወንጌል አኳያና ከአመታቱና እድሜው እንትን ሲታሰብ ራሱ ኡጋንዳ እንኳን በዚህ ሰላሳ ዓመት ውስጥ ከምን ያልነበሩ ሰማኒያ ፐርሰንት ቦርን አጌን ክርስቲያን ናቸው። ከሰማኒያ ፐርሰንቱ ደግሞ ፊፍቲ ፐርሰንቱ ደግሞ ስፒኪንግ ታንግ በመንፈስ ቅዱስ የተሞሉ ናቸው ዊን ሚስተር ሙሴቨኒ ፕሬዚደንቱ ጥቁር፣ ሚስተር ፕሬዚደንት ከያዙት በኋላ ኢዲ አሚን በነበረበት ክርስቲያኖች ይገደሉ ነበረ። ስለዚህ ከኢትዮጵያ እንኳን ሲወዳደርና ኬንያ የሀምሳ ዓመት ዲፍረንስ አለው ር አድቫንስ እነሱ ከኛ ሀምሳ ዓመት ቀድመዋል በወንጌል እንቅስቃሴ ኬንያ ደግሞ ባት ከሰላሳ እና ሰላሳ አምስት ዓመት ዴር አድቫንስ ዛን ኢትዮጵያ እና ይህ እንኳን ጎረቤቶቻችን ያሉ ማለት ነው። ስለዚህ ምንድን ነው ብለን ካሰብ ነው አይ ቢሊቭ ከዓመታት መቁጠር ብቻ ሳይሆን ታሪክ ብቻ ማውራት ሳይሆን ደግሞ አሁን ያለው ጄኔሬሽን ወደ እንደዛ አይነት መንቀሳቀስ አለበት፣ መውጣት፣ መስጠት። ለምሳሌ አሁን ላስት ታይም ካንተ ጋር ቁጭ ብለን ስናወራ በጣም የተመቸኝ ነገር አለ። ምንም ነገር ያው ስትሰጥ ወይም ስትዘራ ሪሲቭ ታደርጋለህ፣ ትቀበላለህ። እና እኛ ብዙውን ጊዜ ስናይ ተቀባዮች ነን፣ ሁሉ ጊዜ ተቀባይ ነን። ከድህነታችን አንጻር በእርዳታም ሁሉ እንቀበላለን። በብዙ አንግልና ይሄ ያለመስጠታችን ሊሆን ይችላል። እዚህ ጋርም አሁን ተመቸኝ፣ ምክንያቱም የእግዚአብሔር ፕሪንስፕል ራሱ ከመጀመሪያም ጀምሮ እግዚአብሔር የሚወደው አንድ ያልጅን እስክሰጥ ድረስ ሰጠ ን አንድ ያልጁን ሰጠ፣ ብዙ ልጆች አገኘ። ስለዚህ እግዚአብሔር በመስጠት ፕሪንሲፕል ውስጥ ነው። ስለዚህ እግዚአብሔር እንደዛ ከሆነ እንግዲህ እኛ የእግዚአብሔር ልጆች ከሆንን እንደ የእግዚአብሔር ፍርቶች ከሆንን የእግዚአብሔር ልጆች ሆነን ደግሞ ሌላ ሰው መኖር አንዱም እሱ ነው። ወደ ሌላ ወደ ሌሎች ዓለሞች ወደ ሌሎች ሀገሮች ተነስተን ያለመሄዳችን ነው። ያለመሄዳችን ትልቁ ትልቁ እንትን አለ። ምክንያቱም ምን ይላሉ ነጮቹ ሲናገሩ በእንግሊዝኛ እና ሀገራቸውና እና መሄድ ካልጀመርክ፣ ነው ምታደርገው እርስ በእርስ ስለ ቆሮንቶስ የሚናገረው የእግዚአብሔር ቃልም እርስ በራሳችሁ እየተነካከሳችሁ እንዳጠፉ ይላል። ስለዚህ መጥፋት አለ ማለት ነው። ስለዚህ መውጣት ካልቻልክ ወደ ጥፋት ይሆናል። በትራይባሊዝም አሁን እርስ በራሱ አፍሪካ አገሮች ያሉ እንግዲህ የኢትዮጵያ ሪስፖንስብል ነው ወደ እነዚህ ሁሉ ለመሄድ። አዎ ለእነዚህ ሁሉ ለመሄድ ራሱ እግዚአብሔር በዓላማ ነው ይመስለኛል፣ መዲና ኦፍ አፍሪካ አድርጎ ያስቀመጠው። የሆነ ፕሮፌቲካሊ እግዚአብሔር እየተናገረ ነው፣ ግን ቤተ ክርስቲያን እነዚህ ነገሮችን እየሆኑ ያሉ ለምንድን ነው እየሆኑ ያሉ ብሎ የማሰብ ነገር ብዙ አፍሪካ ሀገሮችም ሲሄድም እና ስም የሄድኩባቸው ቦታዎች የኛ እርስ በራሳችን እንደዚህ በተለይ ሩዋንዳ ሄጃ አንድ ጊዜ የኛ እንደዚህ አይነት እርስ በራሳችን የመገዳደላችን ምክንያት ስቱና ትሱ መሆናችንን የእናንተ በወንጌል ታዛቸው አለመምጣት ነው። ምክንያቱም ወንጌል ያስታርቃል ለወንጌል ያፋቅራል። ወንጌል ደግሞ ቤተ ክርስቲያን ደግሞ አስታራቂ ናት። ወንጌል ደግሞ ፍቅር ነው እና ጌታ ኢየሱስ ክርስቶስ በዚህ ቢመቷቸው በዚህ አንድ ነገር ስጠኝ ቢልህ ሌላውን ደ ጨምረስተው አንድ ተራምድልኝ ካለ እና ያንን በፍቅር ማሸነፍ ፍቅር ደግሞ አይሸነፍም። እስም ስላቂ ነው። ተሸንፈ ማሸነፍ ይባላል። ይክን ቢሩድ በትልቅ መልክት ይመስለኛል። እዚህ ላይ ጨምርልኝ ሜቢ ለኢትዮጵያ ቤተ ክርስቲያን ሊሰራ ይችላል ሊሆን ይችላል የምላቸው የወንጌል ስልቶች ካሉ ምክንያቱም ስለዚህ እነዚህ አራት ሰዎችን እግር ቅሞ ሲናገራ በካቶሊክ አን አፖስትል ተብሎ የሚሄዱ አፖስትል ማለት ሴንት ዋን ነው። ተልኮ የሚሄዱ ናቸው። ስለዚህ ካቶሊክ ልካ ስት ልክ አንዱ ስለ ኢኮኖሚ ስለ አገሩ ኢኮኖሚ የሚያጠና ነው። አንዱ ደግሞ ምን አይነት አምልኮ ነው እያመለከ ያለውን ያንን አገር ብሎ ስለ ሃይማኖት የሚያጠና ምን አይነት ዊች ክራፍት ናቸው ወይም ዘንዶ ነው የሚያመልኩ ወይም ዝኖም የተለያየ አይነት ያላቸውን እንትኖችና ምን አይነት አምልኮ እያመለኩ ነው ብሎ ነው። ስለዚህ አፖስቶሎ ተብሎ የሚላከው ራሱ በካቶሊክ ባክግራውንድ ከቀድሞ ከነበረው እና አሁንም ደግሞ የእግዚአብሔር ቀድም ሲናገርም፣ በፊትም ሲናገርም ጎይ ቱ ኦል ኔሽን ይላል። ስለዚህ ወደ አገር ሂድ ሲልህ እንደን ሜክ ኔሽንስ ዲሳይፕል አድርጋቸው ይላል። ስለዚህ ዲስሳይፕል ለማድረግ ከተፈለገ ኤቭሪ ኔሽን ደሪዝ ኤን ኢሊት አራት ሰዎችና አራት እንትኖችን። ስለዚህ እነዚህ አራት ሰዎች ባለሀብት ናቸው፣ ፖለቲሻን ሊደር ናቸው፣ የሃይማኖት መሪዎችና አባቶች ናቸው፣ የተማሩ ናቸው። እና እነዚህ አገርዋን የሚመር ናቸው ወይስ። ኤቭሪ ኔሽን ደሪዝ አባት ስንት ፐርሰንት ናቸው? ፊፍቲን ቱ ትዌንቲ ፐርሰንት አካባቢ ናቸው። ሌላው ግን ተከታይ ነው፣ ወይ ደሞ ፋሎወር ነው። አዎ እነዚህ ሲጮሁ፣ ሌላው ኦ የሚያስገባ ስለዚህ ኤቭሪ ኔሽን ደሞ ኤቭሪ ካንትሪ አዙ ዩ እንዳለው የትም ሀብታም ይሁን ድሃ ይሁን ምኑ በአምስት ካቴጎሪ ነው ያሉ፤ ሀይ ክላስ፣ ሃይ ሚዲየም ክላስ፣ ሚዲየም ክላስ፣ ሎ ሚዲየም ክላስ በጣም በጣም በጣም ዝቅተኛ ደሞ ሆነ። ስለዚህ እነዚህ ናቸው ሀይ ክላስ እና ሀይ ሚዲየም ክላስ፣ ሎ ሚዲየም፣ ሚዲየም ክላሶች አሉ እነዚህ ግን እነዚህ አራቶች ናቸው ሃይ ክላስና ሃይ ሚዲየም ክላስ ያሉት። ስለዚህ እነሱ ስትራቴጂ ከተደረገ ምክንያቱም እግዚአብሔር ቪዥን አለ ቪዥን መኖር አለብን። ለቪዥን ደግሞ ስትራቴጂ ከዛ በኋላ እና ማንፌስቴሽን ደግሞ ይገለጣል። ወደ ጉድ የሆነ ነገር ደግሞ እንዲመጣ ከተፈለገ ወደ ኔሽን ለመሄድ ከተፈለገ እነዚህ አራቱ እንትን ማድረግ ነው ስትራቴጂ አድርገን ብንሰራ እነሱ ላይ ኢፌክቲቭ ሆነን ኔሽኑን መያዝ የምንችልበትሽኑ ምክንያቱም ልክ እንደ እግዚአብሔር ቀ እንደሚለው ጎይ ቱ ኦል ኔሽንስ ን ማይክ ዲሳይፕል ኔሽንስ የሚለውን አሁን ላቲን አሜሪካ አንድ የምናደርገው ወደ አራት ትምህርት ቤት አለን። ፎከስ ያደረግነው እንግዲህ እግዚአብሔር የሰጠኝ ነው እና ወደ 12 ፒላሮች አሉን፣ ግን እነዚህ ፖንቶች አራቱ ላይ ፎከስ ያደረግ ነው። ግን ሳስ ምናስ ጸልይ በምንድን ነው መኖር እነዚህ አባቶች መሪዎች፣ የአገር ሃይማኖት መሪዎች፣ ምሁራኖችን በምንድን ነው ማግኘት የምትችለው? እና ሰው ከወለደ ለልጁ ነው የሚኖረው። ስለ ልጁ ነው መልካም ነገር የሚያስበው። ስለ ፊቸሩ ያስባል። ምን ይሆናል ይላል። ስለ ጤንነቱ ያስባል፣ እናትም አባትም። ምክንያቱም የራሳቸው ኑሯቸው በሙሉ ወደ ልጅ ወደ ልጅ ነው የሚሄደው። ስለ ልጆቻቸው ማውራት ብቻ ነው የሚፈልጉ። ስለዚህ የፈለገው ነገር ይሁን የፈለገው ባለስልጣን ይሁን የፈለገው የሃይማኖት መሪ ይሁን የፈለገው ምሁር ይሁን በልጁ ከመጣው በቃ ዳስ ወደኋላ አይልም። እና ስለዚህ ለነሱ ከአንድ ትምህርት ቤት ጋር ና ሀይ ስታንደርድ ያለው የጽሁፎችንና መከራከል ምንትን አዘጋጅተን ኦኬ ትምህርት ቤቶች መክፈት ጀመርን እና ትምህርት ቤቶችን ወደ አራት አሁን አንዳንድ ሀገሮች አራት አካባቢ ደርሰናል። በእንደ ላቲን አሜሪካዎች የተለያዩ ቦታዎች እና ሀገሮች በምንሄድባቸው እና ልጆቻቸውን በጣም ሀይ ስታንደር በሆነ ክላስ እናስተምራለን። ስለዚህ ልጆቻቸውን ወደ እኛ እንዲመጡና እንዲማሩ እናደርጋለን እና ልጆቻቸውን እኛ ገራ ይማራሉ በየሁለቱ ወር አባትና እናት እንሰበስባቸዋለን የቤተሰብ የቤተሰብ እና ስለ ልጆቻቸው ባህሪና አንዳንድ ሁኔታዎችን እንዲናገሩ ወይም ደግሞ እኛም ደግሞ በእንደዚህ አይነት እናንተ ብትረዱትና ብታግዙት ይሻላል፣ የተሻለ እድገት ያመጣል ብለን በቃ ቤተሰባው እናደርጋቸዋለን። ስለዚህ እነዚህ በዚህ ከተጋራይ ውስጥ ያሉ ናቸው እና ወደዚህ ቦታ ለመሄድ ወደ በጣም ዝቅተኛ የሆነ አካባቢና የኢኮኖሚ አቅም የላቸውን ሰዎች ለመሄድ ከፈለግን እነዚህ ሰዎች ስለያዝን የሃይማኖት መሪዎች፣ እባክዎት እዚህ ቦታ መሄድ እንፈልጋለንና የሆነ ነገር ችግር እንዳይፈጠርብን ቢያግዙን ስንላቸው እሺ ነው የሚሉን። ባለሀብቶች ይህን ይህን ይኸውልህ የሆነ እንኳን ትንሽ ጠንከር ካሉ እነዚህ ሰዎች እንግዲህ አንድ ሰው ከተራበው ፎቅ መጥቶ እንዳያፈርስብህ። ጆክ ግን አብረን ግን እምቢ የሚል የለም። ባለስልጣንም ደግሞ የሆነ ፈቃድ ጥበቃ ቢደረግልን እና የክርስቶስ ኢየሱስ ፊልም እናሳያለን እዛ እና ምሁራን ደግሞ ዶክተሮችን በሳምንት ወይ በሁለት ወር ወይም በአንድ ወር የሕክምና እንትን አውትሪች ብናደርግ ብንሰጣቸው ብንላቸው በጣም ደስ እያለን ይላሉ። እና እዛ በጣም ዝቅተኛ የሆነው ቦታና ስፍራ እንሄዳለን። ይህን ሁኔታዎችን ህክምና እናደርጋለን። ምግብንም ጋር የክርስቶስ ኢየሱስ ፊልም ደግሞ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ያው ልቋስ ላይ ያለው ነው አይደል? ሎንግ እንትን ያለውን ፓሽን ኦፍ ክራይስት ያሳያችኋለን። እና በዛ የተነሳ ብዙ ሰዎች ወደ ጌታ ይመጣሉ እዛው ቤተክርስቲያን ቤተ ክርስቲያን መሰረታለን፣ ጥበቃለን፣ መጎስ ሰጥናል። በመንግስት እና በእንደዚህ አይነት እንግዲህ ነሽንን በደንብ አድሬስ ማድረግ የሚቻልበት እስቲ እዚህ ጋር ሌላ ተጨማሪ ላነሳል ፈልጌ ነው። ለምሳሌ እናንተ አሁን ወደ አረብ አካባቢ አገራት አካባቢ የጸሎት ህብረቶች ምናምን የምትጸልዩባቸው አካባቢ አንዳንድ የምትጠቀሟቸው ነገሮች ከእናንተ ጋር አብረው የሚጸልዩ ሰዎችን የወንጌል ውስጥ አስታጥቃችሁ በሙያቸው በሚያገለግሉባቸው ቤቶች ውስጥ መካከል ላይ የክርስቶስ ኢየሱስን ሕይወት የመግለጥ እንቅስቃሴ አይነት ነገር እና በዛ ውስጥ ለምሳሌ የሰማቸው አንዳንድ ምስክርነቶች አሉ፣ ደስ ደስ የሚያሰኙ እና ለአነሳ ላይ የፈለግኩት በአጥቢያ ቤተ ክርስቲያኖቻችን ውስጥ ያሉትን ማንኛቸውንም አይነት ሰዎች ተጠቅመን ወንጌልን ምን ያህል ማንሳት እንችላለን፣ ማለት አካሉን ሁሉ ማንቀሳቀስ እንዴት እንችላለን የሚለው። ምክንያቱም እግዚአብሔር ለሁሉ ነው የጠራው፣ ያልተጠራ ሰው የለም። አሁን ለምሳሌ አንተ ክያሻው ስፔሻል አኖኒንግ አለ በአንተ ላይ የማየው። ምክንያቱም የመጠየቅ ነገሩን ዩኖ ሀውት ዲሬክት ሰውን እንዴት አድርገህ እንትን እንደምታደርገውና በውስጥ ያለው ፖቴንሻል አውጥተህ ለተመልካቶች ተመልካታዎች እንዲደርስ የማስደረግ እስ አኖኒንግ ከእግዚአብሔር ቅባት የተነሳ ነው። ይሄን ብዙ ሰዎች አያደንቋቸውም፣ አይመለከቷቸውም ግን ባሃይንድ ኦፍ ዘ ስክሪን ደግሞ የሆኑ ሰዎች አሉ፣ እና የካሜራ ቅንጅቶች ስ ነው ኔ የተቀቡ ናቸው እነሱ ነው። ስለዚህ በቤተ ክርስቲያን ጋድ ጌቭ ጊፍት አንቱ ሜን ሳ ፎም ዴ ል አፖስል ፕሮፊት ቲቸርስ እያለ ከዛ በኋላ ደግሞ ቆሮንጦስ ላይ የሚናገረው ጋድ ጌቭ ጊፍት የሚለውና እግዚአብሔርም በለጠግነት የቀባቸው ሰዎችም አሉ። ስለዚህ በቤተ ክርስቲያን ያልተጠራ ሰው የለም። ምክንያቱም በአካላችን ውስጥ ሁሉም ፓርቲ ይንቀሳቀሳል፣ ይሰራል። በቃ የሆነ አንድ ቀን እዚህ አካባቢ የሆነች እንትን ጫር አደረገችኝ እና ታውቃለህ ፔኗ እት ጎት ኦል ኦቨር ማይ ባድ እና ጀስ የሆነ ኮ ነው የሆነ ነገር ላይ ለመሄድ የስክራች ነገ የስክራች ነገር እና እንደዚህ የሆነ እንትን ስትሆን የሆነ ነገር ሲነካ አንትም እና ያቺ የሚያክል በተለይ ደግሞ አንዳንድ ቦታ ነው ጥርስ የሆነ ነገር ይህን ይህን የመሰሉ እንግዲህ በባዲ አስፈላጊነት ነው። በባዲ አልተጠራያለም ያለም የእያንዳንዱ አካልና በባዲ ውስጥ ትልቅ ቦታና ትልቅ ስፍራ ያለው ነው እና እግዚአብሔር ለሁሉ ጠርተዋል። እና ስለዚህ የሚቀጥለው ጀኔሬሽን ያለው አሁንም እየሰሙ ያሉ ሌላ ሰው ሞኖር ሌላ ህዝብ የመላክ እና የመሄድ የሚባለውን እንትን መንቀሳቀስ። ሬቨረንድ፣ እያነሳን ያለነው ሀሳቦች ሰፊ ሰፊ ሀሳቦች አሉ። ጥያቄዎችን አልጨረስኩም እና ክፍል ሁለት ብንቀጥል ለሳምንት ይህንን ደግሞ ቀጥለን ይህንን እዚህ ጋር ቁመን ተጨማሪ ጥያቄዎችን ወደ ሳምንት ለማሳደር አስባለሁ። ና ኦል ማይ ፕሌዥር አም ሂር ፎር ዩ። ተመልካቾች ያ ንክ ዩ በጣም ስትከታተሉ የቆያችሁት ክያ ሸውን ነው ከሬቨረንድ ተመስገን ጋር ያርኩት ቆይታ በዚህ አላበቃም ሳምንት እንመለስና ሌሎች ጠንከር ጠንከር ያሉ ሀሳቦችን እያነሳን እንዲሁ እንጫወታለን ምክራችሁ ጸሎታችሁ ድጋፋችሁ አይለን አዘጋጅ የማቀርብላቸው አቤት አደሌኔን ከአዲስ አበባ ያለፉ ፕሮግራሞቻችንን ለመከታተል ስክሪኑ ላይ ባለው አድራሻ በዩቲዩብ ልትከታተሉን ትችላላችሁ ምክራችሁ ጸሎታችሁ ድጋፋችሁ አይለን እስከ ሳምንት መልካም ሳምንት